በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 19። አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ መጋቢት 19 በዚች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸው እና ከመከራው በፊት እንዲሰብኩ ከላካቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። በሃምሳኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተሞልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትን አጠምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነብሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራ አብራ ጣቢያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን አይሁድና ከዮናንያያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈረጆች ወደ ወደ ፈረጆች አደባባይ ወስደው በድንጋይ ወገሩት። ጌታችንን ከመከራ ሁሉ ጠብቀው አዳነው። መልካም ተጋድሎን በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈ መልእክቱ ሐዋርያው ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከት ከኛ ጋራ ለዘላለሙ ትኑር አሜን። ሰባቱ ቅዱሳን ሰማዕታት በዚህች ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነርሱም የግብጽ ሰው እለ እስከንድሮስ እና እስከንደሮስ ከጋዛ መንደር አጋቢዎስ፣ ከቡንጥስ ከተማ ኒሞላስ፣ ከጠራሊቢስ ዲዮና ዲዮናሲዮስ፣ ሮሜሎስ እና ተላሲዎስ ከግብጽ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ለሆኑ ተሰማሙ። በፍልስጤም ውስጥ ወዳለው ቂሳርያ ደርሰው በመኮንኑ ፊት ቆሙ። በከሓዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ።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 ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አወጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደት ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መነኩሶ እየተጋደለ ሶስት አመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በህልሙ ልጆቹ ዮሐንስን ልጁ ዮሐንስን በራሱ ላይ ከእንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አርቃዲዮስንም በኮከብ አምሳል የሆነ አክልል በራሱ ላይ ደፍቶ አየው። ከእንቅልፉም ነቅቶ ለምስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆችንን ወረ እንመረምር ዘንድ ተነሺ እኒሄድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃደ ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊው ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸው እና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የመንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆች እና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲህም የተባረከ ልጆቹ በግል በትሩፋት የተጠመዱ ሆነው ኖሩ ። ጌታችንም ደስ አሰኙት። በፍቅር አንድነትም አረፉ። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። መጋቢት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አስከናፍር፣ ሚስቱ ማርታ፣ ልጆቹ አርቃድዮስ እና ዮሐንስ። ቅዱስ አርስጥቦሎስ ሐዋርያ ከሰባ ሁለቱ አርድእት የቅዱስ ጳውሎስ ደቀ መዛሙር። ሰባቱ ቅዱሳን ሰማዕታት ከተለያየ ቦታ ተሰብስበው በክርስቶስ ስም የሞቱ። ወርሐዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ ዓቢየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ከእንግዲህ ወንድሞች በስፍራ ሁሉ ከእንግዲህ ወንዶች በስፍራ ሁሉ አለ ቁጣ አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እና እንዲጸልዩ እፈቅዳለሁ። እንግዲህ ደግሞ ሴቶች በሚባል ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። አንደኛ ጢሞቴዎስ ሁለት ከቁጥር ስምንት ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቦት ይልቅ የደሃይቱን አነስተኛ ዋጋ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትባህን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትም የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብረና ደምጠው የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር፣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ